ለማ ክባራቱ ላይ ዛሬ ማሳያችሁ የመችቡስ አሰራር ነው ማለት ነው። እንደሚሰራው ነው እንዳስተማሩኝ ማለት ነው ማሳያችሁ። በዚህ መልኩ ሽንኩርቱን እና በስለዋለን ማለት ነው መጀመሪያ እዚህ ጋ ዶሮውን ቆራርጠነዋል። በዚህ መልኩ ምናምን እንጸመርበት አለ ሆ እንትን እንጨምርበታለን። ያደንየው ይሄ ካል ነው ማለት ነው። ካል ከተጨመርንበት በኋላ ጆሮውን በደንብ ታጠብቱት በኋላ ላይ ሙን ምናምን ፆማምሬበታለሁ ሆይ እዚ ጋር እናስቀምጠዋለን ማለት ነው። በደንብ አጥቤ ዘፍዝፌውም ነበረ ያው እናንተን ተሳቶ ሩዝም እዚ ዘፍዝፌ ያለ ሆይ ማለት ነው። የሩዙ ውሃ ትንሽ ጠንፈፍ አድርገዋለ ሆይ መልሼ አዲስ እጨምርበታለሁ ማለት ነው ግን አጥቤዋለሁኝ። እንደምታዩት አልጠራም። አሁን ጠርቷል እንደምታዩት ወለል ብሏል። እዚህ ደግሞ ይኸው ሸንኩርቱ ቀይ እስከሚሆን ድረስ አማስ እየዋለሁኝ አብስ እየዋለሁኝ። እንደዚህ አድርጌ ነው የምሰራው። ምክንያቱም ልክ እንደ ኢትዮጵያ ማለት ነው እላዩ ላይ ዘይት ይጠምርበታለው። እንደዚያ አድርጌ ነው የምሰራው ነው ሰሳራ ሌላው ቤት አላቀም ምክንያቱም መች ስለሆነ ሩዙ ጋር ሲሆን ይበላዋል፣ ዘይቱም ማለት ነው። አያስቀምጠውም። ሰሎና ምናምን ቢሆን ከላይ ይጠላል ይባላል። ይሄ ግን አያስቀምጠውም ማለት ነው፣ ይበላዋል። እንደዚህ ከሆነ በኋላ እላው ላይ ዶሮውን እንጥልበታለን ማለት ነው። እንደዚህ ነው የምሰራው። ሁሉም ቤት ይለያያል በእርግጥ እኔ ግን እንደዚህ ነው። ዶሮውን ለምታይት በደንብ አጥደዋለሁ። ነጭ ነው፣ ምንም ደም ምናምን የሚባል ነገር የለም። ውሃውን ለራሱ በጣም ነጭ ነው። ምንም ስለዚህ እንደዚህ እናረግና ቦታ ቦታ እንሰጠዋለን። ገልበጥ ይሄኛውንም ገልበጥ ከዘይቱ ጋር ማለት ነው። ይሄኛውንም ገልበጥ አሁን ኢትዮጵያ ላይ የሚሰሩ ስንትን ያደርጋሉ። መጀመሪያ ይጻብሶታል ምናምን። ይሄ ለሰዎች ስለሆነ ለእኛ አይደለም፣ እናወቅ አይደለም ማለት ነው። ይሄ ነገር እንደዛ አድርጌ ትሰራለህ ማለት ነው። አሁን በጣም እንዲሞቀልኝ አይደለም፣ ይኸው እንደዚያ ከኗል። በጣም እንዲሞቀልኝ እንዲጃ ቀየርኩ ማለት ነው፣ እንዲተላልኝ እንደምታዩት በደንብ እየፈላ ነው። አሁን በቃ ብዙም አላገለባብጠውም መስብስን ውስጥ ነው ዶሮውን የማስገባው በእርግጥ ማለት ነው። እኔ ለዛ በፍረን አይደለም ዛሬ የምንሰራው። በቃ እንደዚህ ካደረኩኝ በኋላ እንደዚህ እንዳለ እተዋዋለሁ ትንሽ ማለት ነው። አሁን ያ እንዳለ ዶሮውን ትተን ዝቅመም አዘጋጅተናል። እንደምታዩት ቅመም አዘጋጅቻለሁ። ወተነች ሽንኩርት አዘጋጃለሁ። ሆይ ይሄኛው ቅመም ነው። ሁለቱም እዩት ማለት ነው። እንዴ ቅመሙን እንደዚህ ላይ ይጨምረዋለሁ ማለት ነው። ቅድም ከደን ያረግነው ላይ እንጨምረዋለን። አለ ነው ሁሉንም ማለት ነው። ያ እንደ ሀርከን ይጨምረዋለሁ። ከዛ ይሄንንም እንጨምራለን። ያ አሁን እንደዚህ ከሆነ እንግዲህ የተፈጨ ትማቲም ቲማቲም ነው፣ ሰልሳ አይደለም፣ የተፈጨ ትማቲም ነው። እዚህ ጋር ደግሞ እንትን እንትናለ ህዝበራና ምናምን እየተፈጨ ነው የምንጠቀመው በነገራችን ላይ። ስለዚህ እኔ እየተፈጨ ስላልተጠቀም እንደዛ አደርግበታለሁ ማለት ነው። አንዳንዶቹ ቁጣ ፍሬሽ እንደሚጠቀሙት እኔ ግን እንትን ነው የሚጠቀመው፣ የተፈጨ ነው ቤታችን ያለውን በቃ የተፈጨ ነው የምንጠቀመው። ከአሁን በኋላ ዶሮውን ብነካካው ይበላሻል። ከአሁን በኋላ ዶሮውን ብነካካው ስለሚላላት ትንሽ ስለበሰለ የፈላ ውኃ እላው ላይ በዚህ መልኩ ጨምር አደርግበታለሁ ማለት ነው። ጠቆር ያለ ይጠፋል። ሾትን እንደዛ አድርገን እስከሚዋሃድ ድረስ እንጥረዋለን ማለት ነው። ትንሽ ሙቀቱን ጨምር አርገን እንደምታዩት እዛ እንተዋለን ማለት ነው። አሁን እንደዚህ እየፈላ ይገኛል። እንደምታዩት ይሄ ዘይቱ ነው ከላይ ያለው ነገር ግን እንደዚህ እየፈላ ይገኛል ማለት ነው። ይህንን ትሩን ስለሚፈረፈር አወጣዋለሁኝ። አይወዱም፣ አይወዷሉ የወዱ አሉኝ። አቤት፣ አይወዱም። ከዛ ሩዙን እጨምርበታለሁ ማለት ነው። እንደምታዩት ሱክመድጭ አርቂያ ጥቤ አዘጋጃጅቸዋለሁኝ። ሩዙን ጨምረን እንገናኛለን። ጨበሻ ይሄንን የመሰለ ሩዝ ሰርቻለሁኝ። እንደምታዩት ያው ያው ይሄ ጠቆር ጠቆር ያለው እንትን ነው፣ ቅድም የጨመርኩት የተፈጨ ህዝበራ ማለት ነው እና እሱ ነው። ሌላ ነገር የለውም እና ይሄን የመሰለ ዶሮውን በነገራችን ላይ ውስጥ ነው የከተትኩት። ብዙዎቻችሁ ውስጥ የተከተተ ዶሮ ይወዳሉ ማለት ነው። እንግዲህ ይሄን የመሰለ በዴ ፍሩት ሰርቻለሁ ወይ ማለት ነው። አሁን በቃ ይከደናል ማለት ውሃ ውስጥ የሚመጥ ድረስ ድርቅ እስከሚል ድረስ እንደዛ አድርጌ እንትን አለ። ውሃው ተመጠጠ በኋላ አውጥቼ አሞር እናቸዋለሁ ማለት ነው ከዛን በሶስት እና በሰላጣ አርጎ ይበላሉ በቃ